ብራቮ! ብራቮ! ብራቮ! ማን ዩናይትድ ማንቸስተር ዩናይትድ ሊቨርፑልን ከዘጠኝ አመት በኋላ በአንፊልድ ማሸነፍ ቻለም። ማንቸስተር ዩናይትድ አንፊልድ ላይ ከሊቨርፑል ጋር ያደረገውን የሊግ መርሃ ግብር ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። ማንቸስተር ዩናይትድን የማሸነፊያ ግቦች ብሪያን ምቤሞ እና ሃሪ ማጓየር ሲያስቆጥሩ፣ ለሊቨርፑል ብቸኛዋን ጎል ኮዲ ጋክፖ ከመረብ ማሳረፍ ችሏል። ሊቨርፑል በሁሉም ውድድሮች አራተኛ ተከታታይ ሽንፈቱን ሲያስተናግድ ማንቸስተር ዩናይትድ በበኩሉ ከ9 ዓመት በኋላ ሊቨርፑል አንፊልድ ማሸነፍ ችሏል። አሰልጣኝ አርኔ ስሎት በአሰልጣኝነት ታሪካቸው ለመጀመሪያ ጊዜ አራት ተከታታይ ጨዋታዎችን ተሸንፈዋል። ሊቨርፑል ከ2014 በኋላ ለመጀመሪያ ጊዜ ተከታታይ አራት ጨዋታዎችን ተሸንፈዋል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተከረከቡ በኋላ ለመጀመሪያ ጊዜ ሁለት ተከታታይ የሊግ ጨዋታዎችን አሸንፈዋል። ዛሬ ውጤት ተከትለው ማንቸስተር ዩናይትድ በ13 ነጥብ ዘጠነኛ ላይ ሲቀመጥ ሊቨርፑል በበኩሉ በ15 ነጥብ አራተኛ ላይ ለመቀመጥ ተገደዋል። በቀጣይ መርሃ ግብር ቅዳሜ እለት ሁለቱም ክለቦች ሲጫወቱ ብሬንትፎርድ ከሊቨርፑል ማንቸስተር ማይትር አይተን የሚያደርገው ጨዋታ በጉጉት ይጠበቃል። የሊቨርፑልን ድክመት እናውቅ ነበር ይላል ማቲያስ ደሌት። የማንቸስተር ዩናይትድ ተከላካይ ማቲያስ ደሌት ሊቨርፑል ያሉትን ድክመቶች ክመቶች አውቆ መግባታቸውን ተናግሯል። ሊቨርፑል ድክመቶች እንዳሉት እናውቅ ነበር፣ ተመላላሾች ናቸው ሲል ማቲያስ ደሌት ተናግሯል። አክለውም ሊቨርፑል ዛሬ እኛ ላይ ጫና ማሳደር አልቻለም ሲል አስተያየቱን ሰጥቷል። በዚህ አመት ጥሩ መጫወት እንደምንችል አሳይተናል። በሌላ ጨዋታ ድሎች መቀየር ያስፈልጋል። ማጉየር ሌላ የአጥቂ አማራጫችን ምን ነው ሲል ማቲያስ ደሌት ተናግረዋል። የአሞሪም ትልቁ ድል ነው ይላል ሽማይከል። የቀድሞ ማንቸስተር ዩናይትድ ግብ ጠባቂ ፒተር ሽማይከል የዩናይትድን የዛሬ አቋም አድንቀዋል። ፒተር ሽማይከል በንግግሩም ብሩኖን አሞሪም አሰልጣኝነት ትልቅ ውድላችን ነው ሲል ገልጿል። አክሎም ሁሉም ተጫዋቾች ዛሬ አስደናቂ አቋማቸውን ማሳየት በማሳየት ተፋልመዋል በማለት የተጫዋቾቹን አቋም አወድሷል። ከዚህም የከፋ ጊዜ አሳልፈናል ይላል ቨርጂል ቫንዳይክ። የሊቨርፑል አምበል ቨርጂል ቫንዳይክ የሚያበሳጭ ቀን ነው ሲል ከጨዋታው በኋላ አስተያየቱን ሰጥቷል። በድጋሚ ተሸንፈናል ያለው ቫንዳይክ እውነታው አራት ተከታታይ ጨዋታዎችን መሸነፋችን ነው በማለት ተናግረዋል። ቡድኑ በጋራ መቆም አለበት ሲል ያሳሰበው ቨርጂል ቫንዳይክ ከዚህም የከፋ ጊዜ አሳልፍን እናውቃለን ብለዋል። ተጫዋቾቹ ብቻ ሳይሆኑ ሁሉም ደጋፊዎችና የቡድ ማሸነፍ የሚፈልጉ በጋራ እንዲቆሙ ቨርጂል ቫንዳይክ ጥሪ አቅርቧል። ቻናላችን ተከታታዮች የማንቸስተር ዩናይትድ አስደናቂ አቋም ቀጣይ በብራይተን ጨዋታ ይደገማል ወይስ ወደኋላ ይመለሳል? ሴኔላሜንስ ሌላኛው ቲቦኮ